በክልሉ ስራና ክህሎት ቢሮ የተቋማት አግባብነትና ጥራት ባለሙያ አቶ ሽመልስ ባቲሳ ባደረጉት የመክፈቻ ንግግር ስልጠናው የአሰልጣኞችን አቅም ለማሻሻል ይረዳል ተብሎ ዳሰሳዊ ጥናት የተደረገበት መሆኑን ተናግረዋል። ብቁና ተወዳዳሪ የሰው ኃይል ለማፍራት የአሰልጣኞች ሚና ከፍተኛ መሆኑን የተናገሩት ባለሙያው ስልጠናው የብቃት ክፍተቶችን ለማስተካከል ሚናው የላቀ ነው ብለዋል። የትምህርትና ፖሊሲ መነሻ በተዘጋጀው የቲቪቲ የ2017 ስትራቴጂ መነሻ የአቅም ግንባታ ስልጠና ለመስጠት የተዘጋጀ ነው። ያንን መነሻ በማድረግ ተበታትኖ ሲሰጥ የነበረውን ስልጠና ስልታዊ በሆነ ሁኔታ አንድ ላይ በማቀናጀት እርስ በርስ በመማማር አንዱ ለአንዱ ሼር በማድረግ ልምድ ልውውጥ እንዲወስድና እንደገናም ደግሞ ወደ አዲሱ 2018 የስልጠና ዘመን እየገባን ነው ያለ ነው። ነባርና አዳዲስ ሰልጣኞችን ከዚህ አዳዲስ እሳቤ ጋር በመውሰድ አቅም በመፍጠር አመለካከትን በማዘመን ወደ ስራ ለመግባት ታስቦ ከፌዴራል እስከ ኮሌጅ ድረስ እየተካሄደ ያለ ስልጠና ነው። ስልጠናው በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ስራና ክህሎት ቢሮ አዘጋጅነት ለተከታታይ 12 ቀናት የሚሰጥ መሆኑን አቶ ሽመልስ አመላክተዋል። ሰልጣኞች ስልጠናውን በትኩረት በመከታተል የተገኙትን አዳዲስ ሀሳቦች ተግባራዊ እንዲያደርጉም አሳስበዋል። እርስ በርስ በሚነጋገሩበት፣ በሚሰሩበት፣ በሚሰለጥኑበት የሆነ ነገር ይዘው ሄደው እዛ ተግባራዊ ማድረግና በዘንድሮ አመት ከስልጠና በፊት የአቅም ግንባታ ስልጠና እንዳገኘ አሰልጣኝ ሙሉ ሆነው ትጥቃቸውን አሟልተው ወደ ግቢ ለሚመጡ ወደ ኮሌጃችን ለሚመጡ ሰልጣኞች ለአካባቢው ማበረስ ማህበረሰብ እንደገና ደግሞ ለህዝቡም ለመንግስትም የአሰራር ስርዓትን በማሻሻል የሚፈለግባቸውን ጥናት ምርምር ተግባር በማድረግ ወደ አካባቢያቸው የሚመለሱበት ሁኔታ እንዲፈጠር አደራ ለማለት እፈልጋለሁ። የቦንጋ ፖሊቴክኒክ ኮሌጅ ዲን አቶ አንዱ አለም ገብረ መድህን የስልጠናው አላማ አሰልጣኞች ከአዳዲስ ቴክኖሎጂዎች ጋር እንዲተዋወቁ አመላካች መሆኑን ገልጸዋል። በስልጠናው 212 አሰልጣኝ መምህራን ይሳተፋሉ ያሉት ኃላፊው፣ ሰልጣኞች በንቃት በመከታተል የድርሻቸውን መወጣት እንዳለባቸው አሳስበዋል። ክልል አቀፍ የሚሰጥ ስልጠና ሆነው እኛ እንደ ክላስተር ቦንጋ ፖሊቴክኒክ ኮሌጅ በስሩ ያሉ ኮሌጆችን አሳትፎ ለ12 ቀን ስልጠና ይሰጣል። ይህ ስልጠና ያው ወንዶች ወደ 186 እና ሴቶች 26 በድምሩ 212 ሰልጣኞችን የያዘ ሲሆን የተለያዩ የስልጠና ዘርፎች አሉ። በዋናነት የሚሰጡ ስልጠናዎች እንደ ቲቪቲ ስትራቴጂ እንደ ትሬነርስ ማይንድሴት ሊደርሽፕ እና ሌሎች የሙያ ስልጠናዎች የሚሰጡ ነው። ዋና አላማው እንግዲህ የዚህ ስልጠና ዋና አላማው ምንድን ነው? ቴክኒክና ሙያ በቴክኖሎጂ የታነጸ መሆን አለበት። ስልጠናው ቴክኖሎጂን የዋጀ እንዲሆን አሰልጣኝ መምራን አዳዲስ ቴክኖሎጂዎችን እንዲያውቁ መደረግ ስላለበት በዚህ አግባብ የሚሰጥ ስልጠና ማለት ይቻላል። የካፋ ዞን ስራና ክህሎች መምሪያ ኃላፊ አቶ ሚሊዮን ኃይሌ በበኩላቸው አሰልጣኞች በየጊዜው በሚደረጉ ምዘናዎች አቅማቸውን ከማሻሻል ረገድ ስልጠናው የላቀ ሚና እንዳለው አብራርተዋል። ስልጠናው በንድፈ ሐሳብና በተግባር የተቀናጀ መሆኑን ጠቁመው ሰልጣኞች የልምድ ልውውጥ የሚያደርጉበት እንደሆነም ተናግረዋል። የአሰልጣኞችን አቅም ከማጎልበት አንጻር አሰልጣኞች መመዘን አለባቸው በየጊዜ ራሳቸውን በግል ይሁን በመንግስት በሚቀመጡ አሰራሮች ራሳቸውን ማሻሻልና ማሳደግ አለባቸው ተብሎ በተቀመጠ አግባብ አሰልጣኞች ተመዝነው አሉ። ተመዝነውም ደግሞ የተቀመጠውን መስፈርት ያሟሉ አሰልጣኞች መሻገር የሚችሉባቸውን መንገዶች እንዲሻገሩ ተደርጓል። በዚህም መሰረት በምዘና ወቅት ይሁን በሌሎች ዳስሳ ጥናቶች የተደረጉ እጅግ በጣም ሰፊ ክፍተቶች ተለይተው እነኚህ ክፍተቶች ደግሞ በስልጠና መሟላት አለባቸው። አቅም ማሳደግ አለብን። የወቅቱን ያገር የሀገራችንን ጥያቄ ሊመልስ የሚችል ዜጋን የሚፈጥሩ አሰልጣኞች በቅድሚያ ክፍተቶች መሟላት አለባቸው በሚል ሃሳብ ይህ ስልጠና ተዘጋጅቷል። ስልጠናውን በቦንጋ ክላስተር የሚገኙ አሰልጣኝ መምህራንና አስተባባሪዎች እየተከታተሉ ይገኛል።